ሰላም የቤተሰቦች፣ እንዴት ናችሁ? ሰላም በጣም የሚያስጠላና በጣም የደስ የሚልና በጣም የሚያሳዝን ነገር ስላላቸው ባልና ሚስቶች ካሜራ ደቀ ነው ሲጨቃጨቁ። እንዴት ነው ግን በጣም ደስ ይላል አይደል? እንዴት ነው ግን ካሜራ ደቀ ናቸው የመጨቃጨቁት? እና ማለት ነው ካሜራ ደቅኖ ለማዘጋጀት ትንሽ አይደበረም እንዴ? ክብራችሁ ለራስ እኮ አይመጥነውም። ካሜራ ደቅናችሁ ማዘጋጀት ማለት ነው። ያው ጥሩ ነገር ከሰራችሁ ጥሩ ነገር ማስራት እና እንጂ ያለባችሁ ካሜራን ፊት ደቅናችሁ ማዘጋጀት፣ መወቃቀስ ምናምን ይረሽም ነው ምንድነው። እየሰራችሁም ቢሆን ለክብራችሁ እና ትዳር ደግሞ ሁሉ ነገር ካሜራ ፊት ካወጣ ማለት ነው፣ ማለት ዳር ሰዎች ሁሉ ነገር ከካሜራ ፊት ካወጡ ጥሩ አይደለም ወይ? ከካሜራ ጀርባ ሰላም ልትሆኑ ትችላላችሁ፣ ነገሩ ማንም አያውቅም። እናንተ ግን በጣም ነው እንትን ያላችሁ ማለት ነው። ሩታም እንደ አራስነትሽ መሆን አለብሽ። አራስ ሴት እኮ ተኝታ ታረሳለች እንጂ፣ አሁን ላይ አንቺ እኮ ጭራሽ የወለድሽም አትመስለኝ ሰዎች ማለት ነው ያየ ሽማግሌ በልቀት በኋላ ያዙ ይልቀቁ ነው የምትለው። አሁን ካልታረሽ ማለት ነው ምናምን ነው እኛ ስለዚህ ማለት ነው ችግራችሁን ጉዳ ጉዳችሁን እዛው ከካሜራ እንትን ባሉ ተጨቃጨቁ ምን በሉም፣ ግን መስራት ካለባችሁ የሆነ ጥሩ ጥሩ ነገሮች ብትሰሩ ይሻላቸዋል ከምትጨቃጨቁ ማለት ነው። እና ደግሞ አንቺ ደግሞ ሩታ በጣም አበዛሽው። እንደዚህ የምታገሺ ወንድ እንዳታገኙ በአሁኑ ጊዜ ማለት ነው። አብርሽ ግን በጣም እየታገሰች ነው፣ በጣም እየለመነች ነው ማለት ነው። ምክንያቱም ማጣት አንቺን ስለማይፈልግ አንቺ ግን በኋላ ከሄደ ወደ ወይኔ ጉዴ ለምኑ ነበር እንዲያሽ የማለቃቀስ እና ማዛዘ እንዳይሆንብሽ ወይስ አብሽሪ ያለች ሰው አለ ማለት ነው። የሰው ኑሮ ባትሰሚ ይሻልሻል። ወይም በትነ ስራት አልፈለግህም ብለሽ እንትን ማለት አለብሽ። አንድ ጊዜ ትቀርቢያለሽ፣ አንድ ጊዜ ትርቢያለሽ። ይህች ሁሉ ሁሉም ያደርገው ያው ትዳሩ እንዳይፈርስበት ነው እንጂ ለትዳሩ ብሎ እንደዚህ የሚኖረው ማለት ነው። ስለዚህ እንትን ማለት አለብሽ እንጂ ነገሮችን በሳከን ባለመልኩ መገንዘብ አለብሽ፣ ማየትም አለብሽ ማለት ነው። ዝም ብለሽ ማንም ሰው እንዳለሽ እንትን ማለት እየለብሽም ማለት ነው። ፊት ላይ ያጨበጨቡት እናንትን ያሉት አሁን ላይ መጥተው ዞር ብለው አያዩሽም። ስለዚህ ምስል ትዳርሽን እና ቤትሽን እንዳይፈርስ ከፈለግሽ ሁሉን ነገር ትተሽ መኖር ነው እንጂ ያለብሽ መጨቃጨቅ ምናምን ሲመጣ፣ እንደውም ባልሽ ነው አንትን አልተፋታችሁም፣ ተቀብለሽ ምን ብለሽ ነው እንጂ እንትን ማለት ያለብሽ። ወይ ስለኛ ይምስል ነው ሁልጊዜ እንጨቃጨቃለን ምናምን እያላችሁ ብታወሩ ነው ወይስ ምንድን ነው?

እኔ ግን የለውበትም ነገር ማለት አቀምላ ስላላችሁ ግን በዚህን ያክል ያስጠላል። ነገሮችን ማወሳሰብ ማለት ነው። ውድ ቤተሰቦቼ እና እንግዲው ከወደዳችሁት እንደተለመደው ላይክ ሳብስክራይብ፣ በማድረግ ቤተሰብ በቀጣይ ባለ አዲስ ቪዲዮዎች ይዤላችሁ እወጣለሁ።